ዘመዴ ይህን እኮ የሚያርጉት ዋሃቢዮቹ ናቸው። ክርስታኖች አንድ ነገር ማወቅ አለባቸው። ሱፍያ በሉት፣ አህባሽ በሉት፣ ሰለፊ በሉት፣ ዋሃብያ በሉት በመልእክተኛው አለሰላት ወሰላም ከመጣቸው እንደማንደራደር አስረግጠን እንነግራቸው እንወዳለን። መልእክተኛው አሌ ሰላት ወሰላም ለእኛ ከነብሳችን በላይ ናቸው። የሰው ልጆች ከጨለማ ወደ ብርሃን የመሩ ገና ሳያዩን ስለኛ ሳይሰሙ ወንድሞቼ ናፈቁኝ ብለው ስለኛ ያነቡ ስለኛ የደሙ ስለኛ ሴት ልጆቻቸውን ትዳሯቸውን እንዲፈታ የተደረገው ለኛና ለናንተ ለሕልቁ አጠቃላይ ነበር። ነገር ግን በአንዳንድ ግለሰቦች ሲሰደቡ በእኛ ዘመን ላይ ይህን ነገር መፈጸሙ ትንሽ ቢያበሳጨንም፣ ነገር ግን ከሳቸው ክብር የሚቀንስም የሚጨምርም ነገር የለም። በጣም የሚያሳዝነው ደግሞ እኚህ አባት የሚናገሩትን ስሙ። ክርስቲያኖችን ካልገደል ጀነት አንገባም። የኛ የጀነት መግቢያ የክርስቲያኖች ደም ነው። ሾተላችንና ቆንጨራችን በደም በክርስቲያኖች ደም ይበቃናል። እንግዲህ ከአንድ አባት የሚጠበቅ አይደለም። እኔ አባት ብዬ ነው የምናገረው። በእርግጠኝነት አያቴ ትሆናላችሁ። ነገር ግን በዚህ ልክ እንዲህ አይነት ቆሻሻ ንግግር ስትናገሩ በጣም ነው ያሳፋራችሁ። የለበሳችሁት ልብስ የካህን ልብስ ነው፣ የያዛችሁት መስቀል ካህን ብቻ የሚይዘው መስቀል ነው። ነገር ግን አንድ አባት ልጆችን ሲያጠፋ ጊዜ ያዝ ማድረግ እያለበት ዛሬ ላይ አባት አያት የሚሆኑ አባቶች እየተነሱ ልጆችን ካጠፉት በላይ ጥፋትን ሲያጠፉ በጣም ያሳፍር እና በጣም የሚያሳዝን ነው። እኔ ለምናገረው ንግግር በጣም አስቤ ነው የምናገረው። ነገር ግን እኔ እንዳየኋችሁ ከሆነ በዚህ ንግግራችሁ ከኔ እበታችሁ የሆነ አስተሳሰብ እንዳላችሁ፣ ምናልባት በእድሜ ልትበልጦኝ ትችላላችሁ፣ ነገር ግን በአስተሳሰብ እኔ እበልጣችኋለሁ። እውነቴ ነው የምላችሁ። ምክንያቱም አንድ ሙስሊም ክርስቲያን ገሎ ጀነት የሚገባ ከሆነ እዚች ምድር ላይ እዚህ ልፋት የበዛበት ዓለም ውስጥ ከተና ስንት ቻሌንጆችን ያሉበት ምድር ላይ ምን እንሰራለን? ገለን አንገባም። እንዲ እረባካችሁ እንዲህ አይነት ፕሮፓጋንዳ ድሮ የቀረ ነው። ሰዎች ያለነው ሀያ አንደኛው ክፍለ ዘመን ላይ ነው። ሰው ያነባል። ስለዚህ እንዲህ አይነትን ጥላቻ ይቅርባችሁ። ቢያንስ እንኳን ማለትሞ ጥፋቶችን ሲከሰቱ ጊዜ እነዛ ጥፋቶችን ለመቀነስ ጥረት አድርጉ። በተቻለን አቅም ነገራቶችን ለማስተካከል ጥረት ማድረግ እያለብን ተሳዳቢ የሆኑ ግለሰቦች ለህግ ማቅረብ እያለብን፣ አንድ ግለሰብ ተነስቶ እኔ እገላለሁ ምናምን ስላለ በቃ ሙስሊም በአጠቃላይ ገዳይ አስመስለው ያቀርባሉ። በጣም ያሳፍር ነገር ነው። ምክንያቱም በየትኛው ሃይማኖት ለምሳሌ ከዚህ በፊት ታቦትን እየተሳደቡ የነበሩ ግለሰቦች፣ አንዳንድ ክርስትያን ወጣቶች ተነስተው የት ነው ያለው እኛ እርምጃ እንወስዳለን ይሉ ነበር። ስሜታቸው እጋራለሁ። ምክንያቱም የትኛውን ሰው ይህን ነገር ሲከሰት ስሜታዊ ይሆናል። ምናምን ነገር ግን ሃይማኖቱ ይፈቅደዋል ነው እሱ መጻፎችን ማንበብ ተገቢ ነው ብዬ ስለማሰብ ማለት ነው። ስለዚህ ከአንድ አባት፣ ለዛው ደግሞ የካህል ልብስና መስቀል ከያዘ አባት የሚጠበቅ አይደለም። እባካቸው በእርጋታ ነገራቶችን ለማስተካከል ሞክሩ እንላለን። ምክንያቱም እንዲህ አይነት ንግግሮችን ሲከሰቱ ምን አይነት ነገራቶች ነው የሚከሰቱት ስንል ተመልከቱ፣ እንዲህ አይነት ነገር እንድፎይ ቢነካ እኔ አምስት ሙስሊም ቤተሰቦች አሉ፣ አምስቱንም በመድኒት እገላለሁ። የእውነት ነው የምላችሁ። በቃ ሁላችንም ከዚህ እንጀምራለን ማለት ነው። ማንም ምንም የሚሞትበት ምክንያት የለም። ማንም ማንንም የሚሰማበት ምክንያት የለም። ከዚህ በኋላ ይበቃናል፣ እስካሁን የታረድንበት ማለት ነው። ተመልከቱ። አሁን እንደነዚህ አይነት ነገራቶች የሚከሰቱት ለምንድን ነው ስንል አባቶች ተነስተው እንዲህ አይነትን ባለጌ የሆኑ ሰዎች ጥብቅና ሲቆሙላቸው ነው። ከተቻለ ማስተካከል ነው እንግዲህ ተዋልዶ አንድ ላይ ፋሚሊ ሆኖ የሚኖርበት ሀገር ላይ ነው ያለ ነው። ክርስትናና ሙስሊም በበኩሌ አጠገቢ በጣም በርካታ ክርስትያኖች አሉ። የሚገርማችሁ ከሙስሊሞች ይልቅ ክርስቲያኖች አካባቢ ላይ አሉ። በጣም አከብራቸው ማለት ነው። ነገር ግን በእምነቴ እንኝ ራሴ እምነት አራምዳለሁ እነሱም እንደዛ። ዛሬስ እኔ ቤተሰብ አለኝ፣ ምግብ ላይ አድርጌ እነሱን እገላቸዋለሁ መርዝ ጨምሬ ያለች አንዱ ዲያቆን የሚባለው ተነስቶ ደግሞ እንዲህ ይናገራል። መጀመሪያ የዲያቆኑን ፎቶ አሳያቸዋል። እንግዲህ ተመልከቱ። እፎይ ቤት ገብቱ መፈታት የለበት ባስጠጋ ናቸው። እስላሞቹን ሀገራተው በተሰደዱበት በር ከፍተን ባስገባል እነሱ ኃይለኞች ሆነን እኛ ትንሾች የምንሆንበት ምንም ምክንያት እንግዲህ፣ ዲያቆን ናቸው እንግዲህ። ዲያቆን ማለት በኦርቶዶክስ እምነት ውስጥ ትልቅ ክብር ያለው ነገር ነው እና ሙስሊሞች በአስጠጋናቸው እንግዳናቸው ናቸው ምናምን እያሉ ነው። እንደነዚህ አይነት አስተሳሰቦች ከየት ነው የመነጩት? ዛሬም በመረጃ ላሳያችሁ። ይህን መጽሐፍ አለ እንደምትመለከቱት፣ ድርሳነ ሚካኤል፣ ድርሳነ ገብርኤል፣ ድርሳነ ሩፋኤል ብቻ ሰባት ድርሳን አጠቃልሎ በአንድ ላይ የያዘ መጽሐፍ ነው። እና በዚህ መጽሐፍ ላይ አንድን ነገር ተመለክታችሁ እንግዲህ ያለ መረጃ እናወራ መረጃዎችን እያቀረብን ማለት ነው። ምክንያቱም እንግዳ ናችሁ ሲሉን እነሱ ኬት ነው የመጡት? ክርስትና ኢትዮጵያ ውስጥ በስንት ሴንቸሪ ላይ እንደገባ ሂስትሪ ያስቀመጠው ነው። አስቀድሞ ምን ነበሩ? የተለያዩ ባዕድ አምልኮ የሚያመልኩ ሰዎች ነበሩ አይደለም ባይዘዊ ኢትዮጵያ ውስጥ ክርስትና ከመግባቱ አስቀድሞ እስልምና ገብተዋል። የተለያዩ ቦታዎች ማለት ነው። ደቡብ ብትሄዱ አብዛኛው ወደ አክሱም አካባቢ ነው ክርስትና ገባ የሚባለው ማለት ነው። ስለዚህ እስልምና ማለት የሰው ልጆች የተፈጠሩበት ሃይማኖት ነው። ስለዚህ እኛ ከአረብ የመጣን አይደለን። ኢትዮጵያ ውስጥ በነበሩ ነን ሙስሊሞች በነበሩ እስልምና በተቀበሉ ሰዎች ያደግን ሰዎች ነን። እንደዛ ከሆነማ ክርስትናም እኮ ከመምጣቱ አስቀድሞ ጣዖት አምላኪያን ነበሩ። እና ይህን ነገር እባካችሁ አባት የምትባሉ ትልልቅ ሰዎች አደብ ያዙ። በእውነት እኔ በጣም እየገረመኝ ስለሆነ ነው። ለምሳሌ እዚህ መጽሐፍ ላይ ቀደም ባሳያችሁ መጽሐፍ ላይ ድርሳነ ራይል ላይ ዘታሳስ ላይ የታሳሱ ላይ እንዲህ በማለት ትናገራ ገጽ አርባን ከአርባ ሁለት ጀምሮ እናንባው። በእነዚህ ሀገራቶች ሁሉም እስከ ዓለም መጨረሻ ስምሽን ሲመሰገን ይኖራል፣ ማለትም በኢትዮጵያ ይላል። በእነዚህም ሀገር ውስጥ ከአንቺ ስጋ መልበሴን ወይም መወለዴ ከሚያምን ክርስቲያን በቀር አረማውያን ማለትም ነን ክርስቲያን አይቀመጥባቸውም ይላል። እንግዲህ ተመልከቱ እዚህ ኢትዮጵያ ውስጥ ከክርስቲያን ውጪ ማንም አይቀመጥበትም ይላል ድርሳነ ራዕይ ላይ ማለት ነው። ይህ በጣም የሚያሳፍርና በጣም የሚያሳዝን ነው። እንዲህ አይነት ነገራቶችን ቤተ ክርስቲያኒቱ ልታየው ይገባል ባይ ነው። ምክንያቱም ደግሞ እስልምና አስቀድሞ በነቢያት የተሰበከ ነብዩ ዓለይሂ ሰላቱ ወሰላም ሰዎች መድበለ አማልክትን ሲያመልኩ ጊዜ ፈጣሪ አምላክ በቢቸኝነት እንዲያመልኩ ወደ አብርሃም መንገድ የመሩ ድንቅ መልክተኛ ነቢ ናቸው። ሰዎች በጠፉበት ሰዎች እርስ በርስን በሚጋጩበት ጊዜ መልእክተኛው ዓለይሂ ሰላቱ ወሰላም የዓለማት እዝነት አድርጎ የላካቸው ድንቅ ነቢ ናቸው። ምናልባት ነቢያቶች ባጠቃላይ የሰበኩት አምላክ አምላክ በመለኮት ሆነ በአካል አንድ ነው የሚል ነበር። ያን አምላክ ማንንም እንዳላየው፣ ያን አምላክ ደግሞ ማንም በማይደርሰው ብርሃን ላይ እንደሚኖሩ ነቢያቶች አስተምረዋል። ያን አስተምሮት ደግሞ መልእክተኛው አለይሂ ሰላቱ ወሰላም ይዘው መጡ። አዲስ ነገር ይዘው ሳይሆን ነቢያቶችን የሰበኩት ነገር ሰዎች ሲበርዙት ጊዜ መልእክተኛው አለይሂ ሰላት ወሰላም መጥተው ከዚህ ነገር ሰዎችን እንዲወጡ አደረጉ። የመጨረሻ መልእክተኛው አለይሂ ሰላት ወሰላም ማለት ነው። ስለዚህ የባካችሁ ክርስቲያን ወገኖች ዳይነትን፣ የጥላቻን ንግግርን እያስፋፋችሁ ለባለጌዎች ጠበቃ አትሆኑ እንላለን። እንግዲህ ለዛሬ ይሄን ካልኳችሁ